ስለ ሥነ ምግባራቸውና ስለ ችሎታቸው ሰው ሁሉ ይመሰክራል። የሰው መውደድ ያላቸው ታታሪ ሠራተኛም ናቸው። ተግባቢነትና ደግነት መለያቸው ነው። የዕደ ጥበብ ሙያቸውና በገና ድርደራቸው እጅግ ግሩም ነው። በገና እንዳይጠፋ አሻራቸውን ካኖሩ አባቶች አንዱ ናቸው። በገነኛ አቶ ስዩም መንግስቱ። ይህ ባለታሪካችን ታሪካችን የተሰኘው መርሃ ግብራችን ነው። እንደተለመደው ዛሬ ደግሞ የበገነኛ አቶ ስዩም መንግስቱ ታሪክን በአጭሩ ይዘንላችሁ ቀርበናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። አቶ ስዩም መንግስቱ በ1925 ዓመተ ምህረት ከአባታቸው ከሊቀ ጠበብት መንግሥቱ አገኘሁና ከእናታቸው ከወይዘሮ ካሳያለሙ ካሳ ያለሙ በአማራ ክልል ምስራቅ ጎጃም ልዩ ስሙ የጎራ ደብር በሚባል ቦታ ተወለዱ። እድሜያቸው ለትምህርት ሲደርስ እዚያው የተወለዱበት አካባቢ በየውስ ሚካኤል ጾመ ድጓንና ድጓን ከመምህር ባሳዝነው ምትኩ ቅኔን እኔን ደግሞ ከመምህር ገብረ ሥላሴ ተምረው አጠናቀቁ። አቶ ስዩም መንግስቱ ለትምህርት ካላቸው ከፍተኛ ጉጉትና ፍላጎት የተነሳ አዲስ አበባ ከሚገኘው ቅድስት ስላሴ መንፈሳዊ ኮሌጅ በመግባት በዲፕሎማ ተመርቀዋል። በስራ ዓለምም ከ1947 ዓመተ ምህረት ጀምሮ በጡረታ እስከ ተገለሉበት 1982 ዓመተ ምህረት ድረስ አዲስ አበባ በሚገኘው በቁስቋም በወሰን ሰገድና በመድሃኔ ዓለም አጠቃላይ ሁለተኛ ደረጃ ትምህርት ቤት በአማርኛ ቋንቋና በግብረ ገብ መምህርነት እንዲሁም በመድሃኔ የዓለም አጠቃላይ ሁለተኛ ደረጃ ትምህርት ቤትና በአዲስ አበባ ትምህርት ቤቶች ጽሕፈት ቤት በትምህርት ማምረቻና ማከፋፈያ ድርጅት በመጻሕፍት ግምጃ ቤትነት አገልግለዋል። በእነዚህም ባገለገሉባቸው ቦታዎች ሁሉ በስነ ምግባራቸው፣ በችሎታቸው፣ በስራ ታታሪነታቸው፣ በስራ ውጤታማነታቸው በባልደረቦቻቸው ዘንድ ቅንና ተወዳጅ መሆናቸው በቤተ መንግስት የአማርኛ ቋንቋና ግብረ ገብ ትምህርት ከማስተማር አልፎ የተለያዩ የምስጋና የምስክር ወረቀቶችንም አስገኝቶላቸዋል። አቶ ስዩም መንግስቱ ከፍተኛ የእደ ጥበብ ሙያ ችሎታ ያላቸው ሲሆኑ ከሚታወቁበትም አንዱ ተረስቶ የነበረውን ጥንታዊና ሃይማኖታዊ የሆነውን በገናን መስራት ነበር። አቶ ስዩም መንግስቱ በገናን የመስራት ጥበብ ብቻ ሳይሆን በገናን የመደርደር ጸጋም ነበራቸው። አቶ ስዩም መንግስቱ ከመጋቤ ስብሃት ዓለሙ አጋ ጋር በመሆን እንዳሁኑ ጊዜ በገና በብዛት በማይታይበት በገና ጠፍቷል በሚባልበት የበገና ትምህርት ቤቶች እንዳሁኑ በብዛት ከመከፈታቸው በፊት ለብዙ ተማሪዎች እንዲሁም ለውጭ አገር ሰዎችም ጭምር ሳይቀር በገናን በማስተዋወቅና በመስራት እንዳይረሳና እንዳይጠፋ ከፍተኛ አስተዋጽኦን ካደረጉ ሙያተኞች አንዱ ነበሩ። አቶ ስዩም መንግስቱ ሲጠየቁ እኔ ከጥንት ጀምሮ በገናን ሳዳምጥ በድምፁ እጅግ ማረካለሁ። ከዚህ ተነሳ ስራ ከምፈታ ለምን በገናን አልሰራም በሚል ከመርካቶ አሮጌ በገናን በ300 ብር ገዝቼ አሰራሩን በማየት መስራት አለብኝ ብዬ መስራት ጀመርኩ ብለዋል። መጋቤ ስብሐት ዓለም አፈላልገው አግኝተው የሰሩትን በገና ለእሳቸው በማሳየትና ከእሳቸው የማሻሻያ ምክሮችን በመቀበል የራሳቸውን ጥረብ በማከል በበገና ዙሪያ ያላቸውን የአደራደርም ሆነ የበገና አሰራር ዕውቀታቸውን ያዳብሩ እንደነበር ይናገራሉ። አሻሽለው የሰሯቸውንም በገናዎች ደግሞ ወደ መጋቤ ስብሐት ዓለም ጋር እየወሰዱ እሳቸው ለያሬድ ሙዚቃ ትምህርት ቤት እንዲሁም ለተለያዩ ሰዎች ይሸጡላቸው ነበር። በተለያዩ ጊዜያት ከፈረንሳይ፣ ከጣሊያንና ከሌሎች ሀገሮች ለመጡ ሰዎች በገናን ከመሸጥ አልፎ በተለያዩ አውደ ርዕዮች ላይ በገናን ይዘው በመገኘት የሀገርን ቅርስና ባህል በዓለም ደረጃ በማስተዋወቅ ትልቅ አስተዋጽኦን አበርክተዋል። ከዚህ በተጨማሪም በጀርመን ሀገር የታተመ የጥንታዊ አባቶች በገና በሚል ከነመጋቤ ስብሃት ዓለም ዋጋ ከነአቶ ታፈሰ ተስፋዬ እንዲሁም ከነ አቶ አድማሱ ፍቅሬ ጋር በመሆን የበገና መዝሙር ሲዲንም አሳተመዋል። አቶ ስዩም መንግስቱ ከደረደሯቸውና ለምዕመናን ጆሮ ከደረሱ የበገና መዝሙራት ግዱን ግዱን

ሄደ መንኖ የሚሉት የማይረሱና ድንቅ ዝማሪዎቻቸው ነበሩ። በዚህ ስራቸው ከሲሳይ በገና ዜማ መሳሪያዎች ማሰልጠኛ ተቋም የምስጋና የምስክር ወረቀት አግኝተዋል። የምስክር ወረቀቱም የኢትዮጵያን የቅርስ የባህልና የታሪክ ርስ ለሚጠብቁና ለምናከብራቸው ለአቶ ስዩም መንግስቱ አገኘው ሲሳይ በገና የዜማ መሳሪያዎች ተቋም የቃል ኪዳን ታቦት ከሚታጀብበት የዜማ መሳሪያዎች አንዱ የሆነውን በገናን በመስራት፣ በመደርደር፣ በመጠበቅ፣ በማስተዋወቅና ለትውልድ በማስተላለፍ ላደረጉት ከፍተኛ አስተዋጽኦ ይህን ሽልማት በተቋሙ ስም በ2008 ዓመተ ምህረት በታላቅ አክብሮት አበርክተኑሎታል የሚል ነበር። አቶ ስዩም መንግስቱ ከሕፃንነታቸው ጀምሮ የቤተ ክርስቲያን ልጅ በመሆናቸው ለሃይማኖታቸው ቀናይና ፈሪሃ እግዚአብሔር ያደረባቸው በማኅበራዊ ኑሯቸውም በሚኖሩበት አካባቢ በሰው ዘንድ የማይረሱ ጨዋ፣ ተግባቢ፣ ትሑት፣ ለሰው አዛኝ፣ ደግ እንዲሁም የተጣሉትን የሚያስታርቁ ታላቅና የተከበሩ ሰው ነበሩ። አቶ ስዩም መንግስቱ በተክሊል ካገቧቸው ባለቤታቸው ከወይዘሮ ሐረገወይን ጌታሁን ሰባት ሴት ልጆችን ያፈሩ እንዲሁም የሰባት የልጅ ልጆችም አያት ነበሩ። ከዚህ በተጨማሪም በርካታ ልጆችን እየተንከባከቡ በማስተማርና በማሳደግ ለቁም ነገር አብቅተዋል። አቶ ስዩም መንግስቱ በ2005 ዓመተ ምህረት ባጋጠማቸው የጤና ችግር ምክንያት የግራጣታቸው ጣታቸው እንደ ልብ ባለመንቀሳቀሱ የሚወዱትን በገና ካቆሙ አራት ዓመት እንደሆናቸው በ29 ዓመተ ምት ተናግረዋል። አቶ ስዩም መንግስቱ በሆስፒታልና በቤት ሕክምና እንክብካቤ ሲደረግላቸው ቆይተው በተወለዱ በ84 ዓመታቸው ሐምሌ 24 ቀን ዓ. ከዚህ ዓለም ድካም አረፉ። ቀብራቸውም ሐምሌ 25 ቀን ዓ በብርሃናተ ዓለም ቅዱስ ጴጥሮስ ጳውሎስ ቤተ ክርስቲያን መካነ መቃብር ወዳጅ ዘመድ በተገኘበት ተፈጽሟል። በረከታቸው ይደርብን። ከአቶ ስዩም መንግስቱ ሕይወት ታሪክ ብዙ እንደ ተማራችሁ ተስፋ እናደርጋለን። በሌላ አዲስ ቪዲዮ እስከምንገናኝ ቸርቆዩ